አታስቡ አይዞርባችሁ በቃ ለምን እንዲዞርባችሁ ለምንድን ነው የምታደርጉ ጋይስ አንዳንዴ የኔቱ ሪላክስ በቃ በሚያስደስት አሁን እኔ ገንዘብ እንዲሰጣችሁኝ ምን የመሰለ ቦታ ሄጅብቲ አልሄድም እዚህ ቁጭ ብዬ ቡናይን እየጠጣው በጣም ነው የምደሰተው ሪላክስ ያደርገኛል እኔ በቃ እኔ ደስታ በሚሰጠኝ ነገር ነው ላይክ ለሾ ወይ ደግሞ ሰውን ሰው ማን ይለኛል? ምን ልትልኝ ነው? ለምን ሰላሳ ጊዜ ቤቴ ውስጥ አልዘፈዘፍም? ርስ እኔ ደስ የሚለኝ እቺ ቡና መጠጣት ከሆነ በቃ ደስ እያለኝ ነው። ከሙዚቃው ጋር ከአንጅ ጋር መስተዳደብ ከሆነ የሚያስደስተኝ ከአንጅ ጋር ነው። በቃ የሚያስደስተኝን ነገር ነው ማድረገው። አንዳንድ ሰው ግን ስትረስ በቃ ስትረስ ጭንቀት ጭንቅ ብሏችኋል። በቃ ታሳዝኖኛላችሁ። ፀጉሯችሁ ወደ ኋላ ሄዶ ሜቢ ኮስቱ ያንግ ጋይስ ግን በቃ ላይፍ ስታይላችሁ ነው ዝም ብሎ ኦልድ ያደርጋችሁ አንዳንድ ቲንክ አባውት ሳምቲንግ ስለ ራሳችሁ ክርስቶስን ነው የምላችሁ። የሆነ አምስት ደቂቃ አስር ደቂቃ ጊቭ ታይም ለራሳችሁ አዳምጡት። አንገታችሁ ጥጥጥጥጥፍ ብሎ ከላይ እስከ ግራ ማዲያት ብዝት ብሎባችሁ፣ በቃ ጭንቀትና ስትረስ ውግግግት አድርጓችሁ። አኬ ማኛ ለንለት እየተነፈሰብን ነው እኮ መቶ ሁለት መቶ ሶስት መቶ አራት ሰው እኮ አክሊሉ ስለሚያዝናናችሁ ነው ቁጭ ብላችሁ ደወሬ አክሊሉ፣ አክሊሉማ አየሩን ይዞባችሁ እናንተ ላይ ተንፍሶ ጭንቀቱን አልቅሶ ሰክሮባችሁ ተፍቶባችሁ ነው የሚሄድ። አክሊሉ አንቺ ነሽ እንጂ ስትረሳን በኮመንት እጅሽ እስከሚሰበር አንድ ልጋ ሞጠ ስርት ያች መስሎሻል። አንቺ ራስሽበት አደለሽ እንዲ የምሬን እኮ ነው። ሶሻል ሚዲያማ የወጣ ሰው እኮ ስትረስ የለበትም እስትረሱን አራክፎብሽ ማልቀስ ካለበት አልቅሶ፣ መስደብ ካለበት ሰድቦብሽ። አንቺ ግን ለማን ነው የምተነፍሹ ጭንቀትሽን? ለማንም? ዞር ብቲ ጎረቤቴ ልሰማኖት ያለሽ፣ ዞር ብቲ የባሌ ዘምርት ያለሽ፣ ዞር ብቲ ባልሻ ያዳምጥሽ፣ ከጭንቀት ከምናምን ከስትረስ ከምናምን በቃ አዙሮብሻል። የኔናት በልመና ከመታወቅ አንቺ ይህኔ ዞር ዞር ብለን ክሬዲትሽን ብናየው ከስንት ሰው ተበድረሻል? ተበድረሻል ሚሉሽን በሰማሽ፣ ገበያ ባልወጣሽ። ጅንጀሮ የሰው መላጣ አስቀምጣ፣ የራሷን መላጣ አስቀምጣ የሰው መላጣ ላይ ትስቃለች አሉ። Who are you? መቼ አንቺን ሳወቅንሽ? አክሊሉንም እኮ ስላወቅንሽ ስላወቅሽው ነው የሳቅሽበት። አይ ጅሊት፣ ራሳችሁን እንዲያው እንደ ስፔሻል የምታዩ ሰዎች ሆነ ምታስቁኝ። እኔ ባልኖር 182 ሰው ቁጭ ይል ነበር እንዴ? ምን ማለት ይጃልሽ? የትኛው ባያልሽ ወርማፓርጎ ፍቅር ሲሰጥሽ ነው የትኛው ባልሽ አቅፎ ሲተኛ ነው? ይሄ አሜሪካ ተሰለቻች ተሻብስቴር እና ዳውንስቴር ከሌሊት አምሽቶ እንደ ውሻ የሚመጣው ላይፍሽ ነው። አይሃነግር ላይፍ የምትዩ ይ ወይዘሪት ዘሪት ራዝሽን እንደው የምታይበት መነፀር እኮ የሚያስቀኝ ይህ አሜሪካ መነፀር አለ ሰላሳ ብር አርባ ብር የሚሸጥ እንዳዜ አክሊሉን የመሳደብ ሞራሉ የላችሁም እናንተ ሞራሉ የላችሁም። አምሴረስ የለሽም እያንዳንድሽ ምር ከክቅም አልቀርጾሉ ሳ ደግሞ ሞራል የላችሁም፣ ጋይስ ሞራላችሁ። እናንተ ራሳችሁ ቀልዳችሁ በጤል እንደ ህይወታችሁ ላይ አክሊሉማ ተንፍሶብሽ ነው የሚሄድ። እኔ በአክሊሉ የሚያሾፍ ሰው የሚያስቀኝ። አንዳንዱም እንደ አክሊሉ ለምን አልታወቅንም ነው እንግዲህ። እንደ አክሊሉ ውጣ እናልቅ ስናታወቅ እንደዚህ እሪ መትሉ ሰዎች አላችሁ አንዳንድ። ስለ አክሊሉ በጣም የምታስቁት አክሊሉ ስላወቅሹ እንጂ ምን አባ እያንዳንድ። ሶሻል ሚዲያ ኮዝ ፐብሊክ ጋይስ፣ የፈለገውን የሚያረግ መብት አለ

ቴክዲሉ ለመናገር መብት የለም። እያንዳንድ መብቱ ነው። ጋይስ ለምን መለመ- ስንት ሆምለስ አለ እን አሜሪካን ሀገር ላይ ዲሲ ላይ እና ሜሪላንድ ላይ ሄድ ስቲ። ተዋሪሉ መጀመሪያ አልሰራም ካለ መብቱ ነው ጋይስ፣ መብቱ ነው። እናንተ አልከፈላችሁለት። ወዶ ሰው ለሰጠው እናንተ ምን አስለቀሳችሁ? እናንተ ስትቀበሉ አደም እንደ ኖራችሁ ሚዲያ ላይ ወጣችሁ ተናገራችሁ።

በጣም ነው ያሳቀኝ። እስቲል እያሳቀኝ ነው ያለው ክርስቶስን ነው። ምን ከእሷ ጋር አባባሏ ላይክ ባላንሷን እየነገርኳት ስላለችው በጣም ነው በቃ ነንስቶፕ ነው የሳቅሁት እኔ። በኢየሱስ እንደዚያ አልሳቅሁም እኔ። እሱን መሆን አማረኝ ቤታችሁ የሚሰራውን ነው መሰለኝ አለች። ሉክ ቤሪፉል ቴንኪው። እንዲያውም ተቆራረጠ የሆነ ነገር ቀብቸው ነበር ዛሬ፣ እና አይ ቲንክ ብዙ ሰዓት ቆየውበት መሰለኝ፣ እና ትንሽ እንደመግራር ነገር አድርጎታል። አዎ፣ ኧረ በዚህማ አይወራም። ጠርፊ ሚ ደግሞ ጴንጤ ይሉሻል። እኔ ስታይኝ እንዲህ ይሉኛል ብዬ የምጨነቅ ምመስል ሴት እመስልሻለሁ የኔ ቆንጆ፣ በጠዋት ግርሞነ ኢንዱስትሪ። ለማንኛውም እኔ ስታይኝ፣ አስተሳሰባችን እኔ እና አንቺ አንድ አይነት እንመስላለን። እኔ አይደለም ለምን እምነት የላትም አይልም። ሁ ርስ እንዲህ ሉኛል ብዬ ብል እንደዚህ እንዲህ ሉኛል ብዬ ባስብ እዚህ ይቀመጥ ነበር እናንተ ጋር በየቤቱ በጠዋት ደግሞ የትዝታ ሙዚቃ ቁርስ መሆኑ ነው። የሚያምር ነገር ጠዋት። ብርክ ይበልልሽ ኔ ውድ